ትንታኔ ሜዳ ነው። የህዳሴያችን ዘመን ዘመነ ህዳሴ ላይ እንገኛለን። የዓለምን ትግል ያሸነፍንበት ዘመን፣ ውድድር የማታውቀው ኢትዮጵያ ውድድር የጀመረችበት ዘመን፣ ውድድራችን ከአፍሪካ ተሻግሮ ከዓለም ጋር የሆነበት ዘመን፣ በፖለቲካ በኢኮኖሚ ራስን የመቻል ዘመን፣ ቀዩ ዘመን ዘመነ ህዳሴ ጠቅላይ ሚኒስትር አብይ ሃ ብለው። ቤተ መንግሥቱን ማሳመር ሲጀምሩ የሚሳለቁ ነበሩ። በትልቁ እናልማለን በትንሹ እንጀምራለን፣ ሀገር ለመገንባት እናልማለን ግቢ ከማሳመር እንጀምራለን ብለው ስራቸውን ቀጠሉ። ቤተ መንግሥቱ አማረበት፣ ለጉብኝትም ክፍት ሆነ። ጠቅላይ ሚኒስትሩና ቃላቸውና ተግባራቸው ከዚያ በኋላ ይቀጥላል። ከቤተ መንግሥት ወጣ ብለው አዲስ አበባ ቆሻሻዋን እንድታራግፍ አደረጉ። አዲስ አበባን የኮሪደር ልማት አስዋባት። ኢትዮጵያ የስንዴ አምራች ሆነች። ለመጀመሪያ ጊዜ ስንዴን ኢምፖርት ማድረግ አቁማ ለኤክስፖርት በቃች። ጠቅላይ ሚኒስትሩ ምክር ቤት ላይ በተናገሩት መሠረት የማዳበሪያ ፋብሪካ ግንባታ ስምምነት ተካሄደ። የኢትዮጵያ ህዳሴ ግድብ ተጠናቀቀ። በአፍሪካ ተወዳዳሪ የሌለው ኤርፖርት ፕሮጀክትም ተጀመረ። የዛሬው ጉዳያችን ወዲህ ስለሆነ እንጂ የሆነው ብዙ ነው። ጠቅላይ ሚኒስትር አብይ አህመድ በዘመነ ህዳሴው ማብሰሪያ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ባሳለፍነው ጳጉሜ አራት ደግሞ የሌሎች ታላላቅ ፕሮጀክቶችን ጅማሬ አበሰሩ። ከአፍሪካ የምንልቅበት፣ ከዓለም ጋር የምንወዳደርበት ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። 30 ቢሊዮን ዶላር ከሚጠይቁት ግዙፍ ፕሮጀክቶች ውስጥ ዋነኛው የታላቁ የኢትዮጵያ ህዳሴ ግድብን የሚስተካከለው የኒውክሌር ኃይል ማመንጫን በአዲሱ ዓመት መሸጋገሪያ ቀናት ላይ ነበር እንዲህ ብለው ይፋ ያደረጉት። ይህ ዕቅድ ወደ ተግባር የሚሸጋገርበትን እርምጃ ለመጀመር ታዲያ ኢትዮጵያ የወር ያህል ዕድሜ አልፈጀባትም። ጠቅላይ ሚኒስትሩ መስከረም 15 በሩሲያ ሞስኮ በተጀመረው በዓለም አቶሚክ ሳምንት ጉባኤ ላይ መገኘታቸውን ከተሳታፊነት የዘለለ እንዲሆን አድርገውታል። ኢትዮጵያ ስታንድስ አት ኤ ፒቮታል ሞመንት አወር ዩዝ አር ቫይብራንት አወር ሲቲስ አር

ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ ነው። ሩሲያ ሳይንስ ከራዕይ ጋር ሲጣመር ምን ማሳካት እንደሚቻል ለዓለም አሳይታለች። ኢትዮጵያ ደግሞ ከዚህች አገር ጋር ያላትን አጋርነት ለማጠናከር ዝግጁ ነች። የሩሲያ ልምድ በኢትዮጵያ ከሰለጠነው የሰው ኃይልና እያደገ ካለው ገቢ ጋር በማጣመር ሀገራችንንና አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር ፍላጎት አለ። የኒውክሌር ኃይል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን አቅም ለማሳደግ መወጣጫ ነው። 130 ሚሊዮን ሚክስ ኢትዮጵያስ ፖቴንሻል

የኒውክሌር ኃይልን በሰላማዊ መንገድ በዓለም አቀፍ ደረጃዎች መሰረት በጥንቃቄ ለመጠቀም ተዘጋጅታለች። የኒውክሌር ኃይል የኢትዮጵያን ሉዓላዊነት የሚያጠናክር እድገቷን የሚደግፍና ለሚቀጥለው ትውልድ የሚያገለግልበት የወደፊት ጊዜ እየተነደፈ ነው። በአንድ ላይ ምኞትን ወደ ስኬት፣ ተግዳሮቶችን ወደ እድሎች መለወጥ እንችላለን ያሉት ጠቅላይ ሚኒስትር አብይ አህመድ በሞስኮ ታሪክ ሰሩ። ያቀደውን በተግባር የሚኖር ምኞቱን ወደ ስኬት ሲያሻግር የማይዘንፈው መሪ በሞስኮ ላይ ታሪካዊ የኒውክሌር ማበልጸጊያ ልማትን ከራሽያ መንግሥት በሐሳብ ደረጃ ጨርሶ ወደ እናት አገሩ ተመልሷል። የተሰጠንን ጸጋ ስንጠቀም እንከብራለን። ለራሳችን ክብር ስንሰጥ ሌሎች ተገደው ያከብሩናል የሚለው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር እውን ሲሆን እነሆ ዛሬም እያየን ነው። ግዙፍ ፕሮጀክቶችን መጨረስ ደግሞ ሌሎች ብዙ ግዙፍ ፕሮጀክቶችን እየጨረሱ መጀመር፣ በአዲስ ዓመት ዋዜማና በአዲስ ዓመት መጀመሪያ አዳዲስ ብስራት መስማት የሰሞኑ ተለምዷችን ናቸው። ይህ ነው የዓለም ኃያላን የተባሉ ሀገራት እንዲያከብሩን ወዳጅ እንዲያደርጉን ምክንያታቸው የሆነው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያ በአፍሪካ አህጉር የምንተማመንባት የረጅም ጊዜ ወዳጃችናት አሉ መለሳሉና በሁለቱ ሃገራት መካከል ዲፕሎማሲያዊ ግንኙነቱ እንደ አውሮፓውያን አቆጣጠር በ1898 መመስረቱን አስታውሰው ከቅርብ ጊዜ ወዲህ ደግሞ ወዳጅነቱና የንግድ ልውውጡ እያደገ ስለመሆኑ

ፊት ለፊት ከተገናኙ ዓመት እየሞላው ነው። የኢትዮጵያው መሪ ታዲያ ቀጣዩ ግንኙነታቸው በአዲስ አበባ እንደሚሆን ያላቸውን ተስፋ ገልጸውላቸዋል። በሀገር የመተማመን በገጽታ የመኩራት ጥጉ የሆነ ግብዣ ነው እንግዲህ። የዚህ ሁሉ ኩራት ሰበቡ ሰርቶ ተምሳሌት የሚሆን ስርዓት በግዙፏ ምስራቅ አፍሪካዊት ሀገር ኢትዮጵያ መኖሩ ነው። ዓለም እያስተዋለ ያለው በፍጥነት ብቻ ሳይሆን በጣም በፍጥነት መለወጥ መቻልን ነው። ይህም በፍጥነት እየተለወጠች ያለችው ኢትዮጵያ መለያ ሆኗል። ኢትዮጵያ እንግዲህ በቅርቡ በሙሉ አቅሟ ከሩሲያ ጋር የተፈራረመችውን ሰነድ ወደ ሥራ ታስገባለች። ጠቅላይ ሚኒስትር አብይ አህመድ ከመሪነት ዘመናቸው ቀደም ሲል በነበሩባቸው የኃላፊነት ጊዜያቸው ባገኟቸው መድረኮች ሁሉ ያደረጓቸው ንግግሮች ዛሬ ላይ እውን የሆነው የኒውክሌር ቴክኖሎጂ ፍላጎትና ውትወታ የቆየና የኖረ ስለመሆኑ ማሳያዎች ናቸው። ኒውክሌር ሲባል የሚደነግጡ ተቀናቃኞቻቸው ናቸው። እንግዲህ ይህንን ድንጋጤያቸውን የትችታቸው መነሻ አድርገው የያዙት ብዙሃኑ ከጦርነት ጋር ያያያዘውን ኒውክሌር ጠቅላዩ ከአስራ ምናምን ዓመት በፊት ያኔ በየዘርፉ ያለውን ትስስር የሚተነትኑበት መንገድ የረቀቀ ነበር። አንዱን መድረክ ብቻ ብናይ እንኳ የኒውክሊየር ቴክኖሎጂም ሲሚለርሊ ለሕክምና ላይ ለኢነርጂ ላይ ብቻ ሳይሆን ለግብርናም ይውላል። ለምሳሌ በአይሶቶፕስ ኢትዮጵያ ውስጥ ያለውን የከርሰ ምድር ሀብት በተለይ ውሃ ለማወቅ በኒውክሊየር ቴክኖሎጂ ዕውቀት የአንድ ወር ስራ ሊሆን ይችላል። አሸቶች እየላኩ በምን ዲስታንስ ምን ያህል ትውጭ ተዋን ያለ ማወቅ ይቻላል። በቁፋሮ ግን አመታት ፈጃል። እነዚህ ቴክኖሎጂዎች በቀጥታ የሀገርን ኢኮኖሚ፣ ጤና፣ ትምህርትን የሚነቁ ስለሆነ ለየት ባለመንገድ ማየትና መገልገል የሚያስችል የንቃት ደረጃ ያስፈልጋል። ይህንን እንዴት ማሳደግ ተችሎ አለን እያገኘች ያለችውን ሀብት እኛም በተወሰነ መልኩ መካፈል እንችላለን። ሆን ማየት ያስፈልጋል። ይህን ማናደርግ ከሆነ ያው ተከታይ ሀገር ተከታይ ህዝብ መሆናችን አይቀርም። እኛም የተጣለብን ኃላፊነት ለመወጣት የሚያስችል ብቃት ሚና አንጫወትም ማለት ነው። ተከታይ ሀገር ተከታይ ህዝብ መሆናችን ቀርቶ ልክ ዛሬ ላይ ጅማሮውን እንዳደረገው ተጽዕኖ ፈጣሪ አይነገብ ሀገር ፊት ቀደም ህዝብ እንድንሆን ሲመኙ ገና በልታ ያላደረች ሀገር እያሉ ሲሳለቁ የኖሩት ተቺዎች ዛሬ ደግሞ አያስፈልግም ሲሉት የኖሩት ፕሮጀክት ላይ የባለቤትነት ሽሚያ ጀምረዋል። ብቻ ሲሰሩ፣ ሲጥሩ፣ ሲመጥቁ ከውጭም ከውስጥም የሚደረገው ድንቃፍ ብዙ ነው። በጸረ ቅኝ አገዛዝ ትግል ዘመን ትግሉን ስል ያደረጉት ኢትዮጵያውያን ቂም ተይዞባቸው ቆይቷል። የመውረር የጀብደኝነት ዕቅዳቸው ብላሽ የሆነባቸው ምዕራባውያን ዛሬ ኢትዮጵያን ለመውረር ህወሃት የተባለ ባንዳን አሰልፈዋል። ህወሃትም መሰሎቹን አስከትሏል። ለዚህ ነው ኢትዮጵያ ይህንን ሁሉ ድል እያደረገች ያለችው ከምትዋጋው አፍሪካዊ ጦርነት ባሻገር ነው የሚባለው። የቀጠናው ሰላም አስከባሪ የሆነችው ኢትዮጵያ አሁን ደግሞ ተጨማሪ የኒውክሌር አቅም በማደርጀት ክንዷን እያፈረጠመች ነው። ኒውክሌር እውን ሲሆን የዕውቀት ክምችት፣ የኃይል የበላይነት፣ መስፈንጠርና ሀገራትን መቅደም ሁሉ የግላችን ይሆናል። ዘመነ ህዳሴን ከሚያደምቁልን ድሎች አንዱ የሆነው ይህ ድል እንደ ዜጋ የሚያነቁንን ጉዳዮችንም ጭምር በውስጡ የያዘ ጥልቅ ነው። ይህንን ሁሉ ስናይ ታዲያ አንድ ነገር ይገለጥልናል። በመሪውና በተቀናቃኞቻቸው መካከል ያለው ሰፊ ልዩነት ጠቅላዩ የቀደሙበትን ልክ ቃሎቻቸውንና ቃሎቻቸውን ተግባር ለማድረግ የሚራመዱበትን ሩጫ የሚመራመሩበትን ልክ የጠቅላይ ሚኒስትሩን የሚወራ ሳይሆን የሚታይ ርቀት። ከዚያ ደግሞ በአንድ ነገር እርግጠኛ እንሆናለን። የኢትዮጵያን እድገት የሚያቆም ምድራዊ ኃይል ፈጽሞ የለም። የኢትዮጵያ ብልጽግና።